የትግራይ ክልል ገቢዎች ቢሮ በአዲስ አበባ ከሚገኙ ቅርንጫፍ ጽህፈት ቤቶች መካከል በአንዱ ከሰሞኑ የልምድ ልውውጥና ጉብኝት ማድረጉ ተገለጸ። ከትግራይ ክልል ገቢዎች ቢሮ የመጡ ልዑካን ቡድን በገቢዎች ሚኒስቴር ሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዎች ቅርንጫፍ ጽህፈት ቤት በመገኘት የልምድ ልውውጥና ጉብኝት አድርጓል። በምልከታውም አጠቃላይ የቅርንጫፍ ጽህፈት ቤቱን አደረጃጀትና የአሰራር ስርዓት፣ የገቢ የታክስ ከፋዮች መረጃ አያያዝ፣ የታክስ ከፋዮች ኦዲት አሰራርን በተመለከተ ከቅርንጫፍ ጽህፈት ቤቱ ስራ አስኪያጆችና ባለሙያዎች ማብራሪያ ተሰጥቷቸዋል። የጉብኝቱ ተሳታፊዎችም በልምድ ልውውጡ ከፍተኛ የሆነ ትምህርት ማግኘታቸውን በተለይ ሚኒስቴሩ በሪፎርም ስራዎችና አገልግሎትን በማዘመን ረገድ የሰራቸው ስራዎች አበረታችን እንደሆኑ በመግለጽ የልምድ ልውውጡ ቀልጣፋ፣ ተደራሽና ዘመናዊ አገልግሎት በመገንባት ኢኮኖሚው የሚያመነጨውን ገቢ ለመሰብሰብ ጠቃሚ መሆኑን ገልጸዋል። የመካከለኛ ጊዜ የገቢ ስትራቴጂ መጽደቁ ለጠንካራ የኢኮኖሚ ሪፎርም እቅድ ወሳኝ መሆኑን ተጠቆመ። የሚኒስትሮች ምክር ቤት የመካከለኛ ጊዜ የገቢ ስትራቴጂ ማጽደቁ ለጠንካራ የኢኮኖሚ ሪፎርም እቅድ ወሳኝ መሆኑን የገቢዎች ሚኒስቴር ሚኒስትር አይናለም ንጉሴ ተናግረዋል። የልማት ግቦችን ለመደገፍ የሀገር ውስጥ ገቢ አሰባሰብን ማጎልበት በሚል መሪ ሀሳብ ከተለያዩ የምስራቅ አፍሪካ ሀገራት የተውጣጡ የሀገር ውስጥ ገቢ የስራ ኃላፊዎች የተገኙበት ኮንፈረንስ እየተካሄደ ይገኛል። የአውሮፓ ህብረት፣ አይኤምኤፍ እና ሌሎችም ተቋማት የተሳተፉበት የሚገኘው ኮንፈረንሱ ቀጣይነት ያለውን የኢኮኖሚ እድገት ለማረጋገጥ አጋር አካላትና ሀገራት የልምድ ልውውጥ የሚያደርጉበት መሆኑም ተገልጿል። በኮንፈረንሱ የመክፈቻ ንግግር ያደረጉት የገቢዎች ሚኒስትር አይነ ዓለም ንጉሴ ኢትዮጵያ እየተገበረች የምትገኘው የለውጥ ስራ በተለይም የታክስ ፖሊሲና ታክስ አስተዳደር የግብር አሰባሰቡን ይበልጥ እንዳሻሻለው ገልጸዋል። የገቢ አፈጻጸም የተሻሻለ ቢሆንም ታክስ ከአጠቃላይ የሀገር ውስጥ ምርት ያለው ጥምርታ የመቀነስ አዝማሚያን ለመቅረፍ የሚኒስትሮች ምክር ቤት የመካከለኛ ጊዜ የገቢ ስትራቴጂ ማጽደቁ ለጠንካራ ኢኮኖሚ ሪፎርም እቅድ ወሳኝ መሆ መሆኑን አመላክተዋል። የገንዘብ ሚኒስትሩ አህመድ ሺዴ በበኩላቸው የሀገር ውስጥ ገቢ አሰባሰብ ለትምህርት፣ ጤና፣ መሰረተ ልማትና ሌሎችም ዘርፎች እድገት አስተዋጽኦ እንዳለው አንስተው ይህንን ለመተግበር በቂና ተመጣጣኝ የሀገር ውስጥ ግብር እንደሚያስፈልግ ጠቁመዋል። ለዚህም ትብብር፣ ፈጠራና ጠንካራ የፖሊሲ ማዕቀፍ አስፈላጊ መሆኑን አስገንዝበዋል። ለአራት ቀናት በሚካሄደው ኮንፈረንስ የተለያዩ የምስራቅ አፍሪካ ሀገራት ተወካዮች የተሳተፉ ሲሆን በተለያዩ ጊዜያት በየሀገራቱ እንደሚካሄድም ተጠቁሟል። ስራዎች እንዴት ይወገዳሉ? የገቢዎች ሚኒስቴር ሲያወጋገድ ስርዓቱ በምን መልኩ ነው የሚከታተለው የሚለውን ለማየት ያክል ታክስ ከፋዮች ጥቅም ላይ የማይሰጡ እቃዎች ካሏቸው፣ የተበላሹ ወይም ደግሞ የተጎዱ እቃዎች በሚኖሩበት ጊዜ ለታክስ ባለስልጣኑ አሳውቀው ማስወገድ እንዳለባቸው እና የተወገዱ እቃዎችን በወጭነት መመዝገብ እንደሚጠበቅባቸው በመመሪያው 176 አንቀጽ ሰላሳ ላይ በግልጽ ደንግቦታል ማለት ነው። ስለዚህ ይህን መሰረት ተደርጎ ታክስ ከፋዮች ምን እንድናቸው ማድረግ ያለባቸው ጥያቄዎች ውስጥ ምን አድርገው ነው ማቅረብ ያለባቸው ስርዓት ውስጥ ምን መከተል መቻል አለበት የሚለውን ነገር ለማየት ያክል በመጀመሪያ ታክስ ከፋዮች የሚወገድ እቃ ስለመኖሩ በማመልከቻ ጽሁፍ መሰረት አድርጎ ለታክስ ባለስልጣኑ መጠየቅ መቻል አለበት ማለት ነው። ሲጠይቅም አራት ነገሮች መሰረት አድርጎ መጠየቅ ያለበት፣ አንደኛ ያ እቃው ጊዜ በማለፉ ምክንያት የሚወገድ ከሆነ፣ ሁለተኛ ያ እቃ የሚወገደው የመለዋወጫ እቃ ወይ ደግሞ ንብረት በማጣቱ ምክንያት ከሆነ ወይ ደግሞ መላዋወጫ ዋጋው ከንብረቱ ከሚወገደው ንብረት 50 በመቶ እና ከዛ በላይ ስለመሆኑ ማረጋገጫ ያለው ከሆነ ወይም ደግሞ ፋሽኑ ያለፈበት ከሆነ ያ ንብረት ኦብሶሌት አድርጎ ዘመኑ ያለፈበት ከሆነ ይሄኛውም እንዲወገድ ጥያቄ ሊያቀርብ ይችላል ማለት ነው። ስለዚህ ጥቅም የማይሰጡም ከሆኑ በዚህ መልኩ አድርጎ ጥያቄውን ያቀርበ ጥያቄውን ሲያቀርብ ሁሉም መረጃዎች፣ የእቃው ስሪት፣ የት እንደተመረተ የሀገር ውስጥ የተገዛ ከሆነ ወይ ደግሞ ሀገር ውስጥ የተመረተ ከሆነ ደረሰ ኢንቮይሶችን ማቅረብ ይጠበቅበታል ከውጭ ሀገር የመጣ ከሆነ ደግሞ የጉምሩክ ዲክላሬሽን የተገዛበትን መረጃ ጭምር አያይዞ ጥያቄውን ለባለስልጣኑ ያቀርባል ማለት ነው። ባለስልጣኑ ጥያቄውን ከቀረበለት በኋላ ባለው ስራ መሰረት አድርጎ የቀረበውን ጥያቄ ትክክለኛነትን ይመረምራል። ያ የቀረበውን ጥያቄ ትክክል መሆኑ ካረጋገጠና መወገድ አለበት ብሎ ካመነ ለታክስ ከፋዩ መቼ ማስወገድ እንዳለበት የት ቦታ ማስወገድ እንዳለበት በጽሁፍ በመስጠት በቂ ዝግጅት እንዲያደርግ ለታክስ ከፋዩ ይሰጠዋል ማለት ነው። መወገድ የለበትም ብሎ ካመነ ግን በአስር ቀናት ውስጥ ለታክስ ከፋዩ መወገድ እንደሌለበትና ያለሟላውን ሂደት ምን እንደሆነ በጽሁፍ ገልጾ ለታክስ ከፋዩ እንዲሰጠው ይደረጋል። ማስተካከያ ማድረግ የሚጠበቅበት ከሆነ ማስተካከያ አድርጎ ድጋሚ ጥያቄ እንዲያቀርብ ይደረጋል። ቶታሊ ውድቅ የሚሆን ከሆነ ደግሞ ውድቅ የሆነበትም በጽሁፍ ተገልጾ ይሰጠዋል ማለት ነው። ከዚህ በኋላ ተቀባይነት ያገኙ ጥያቄያቸውን እንዲወገድላቸው ተቀባይነት ያገኙ ታክስ ከፋዮች ግን አስፈላጊውን ዝግጅት እንዲያደርጉ ከተነገራቸው በኋላ አንደኛ ከሚመለከታቸው አካል ጋር መወያየት መቻል አለባቸው። ለምሳሌ መድኃኒት ኤክስፓየር ያደረገ ወይ ደግሞ ጊዜው ያለፈበት መድኃኒት ከሆነ የሚያስወግዱት ከምግብና መድኃኒት ባለስልጣን ጋራ በመወያየት የሚወገድበት ቦታ፣ በምን መልኩ መወገድ እንዳለበት ጭምር ጊዜውን ካስቀመጡ በኋላ ታክስ ባለስልጣኑ ተወካዮችም እና የሚመለከታቸው አካላት የታክስ ከፋይ ተወካዮች በተገኙበት በተቀመጠው ማስወገጃ ቦታ ለዚህ ዓላማ ተብሎ የተቀመጡ ወይም ድርጅቶች የሚሰሩ አሉ። በእነዚህ ቦታዎች የተቀመጠውን ንብረት እንዲወገድ ወይም እቃዎቹን እንዲወገዱ ይደረጋሉ ማለት ነው። ከተወገዱ በኋላ የሚመለከተው እነዚህ አስወጋጅ ተቋማትን ሰርቲፊኬሽን ይሰጧቸዋል። እንዲሁም በእለቱ እንዲወገድ በአካል የተመለከቱ የታክስ ባለስልጣኑ የሚመለከተው ቃለ ጉባኤዎቹን ከያዘ በኋላ እዚህ መጥቶ የሚመለከተውን ቃለ ጉባኤና ማስረጃዎችን ከያዘ በኋላ ለታክስ ከፋዩ በወጪነት መመዝገብ እንዳለበትና ተቀባይነት ያገኘ ስለመሆኑና ስለመወገዱ በጽሁፍ ሰጥቶት ታክስ ከፋዩ ማስፈላጊ ያለ የሂሳብ ምዝገባን አከናውኖ ወጪውን በሂሳብ መዝገባ አካቶ የሚይዝበት ሂደት ነው ያለው ማለት ነው። አምሮ ላይ ነው እየተሰራ ያለው። ሰራተኛ አእምሮ ላይ እየተሰራ ያለ ሪፎርም ለውጡን ለማስቀጠል ስራውን እንዲወድ በማድረግ በሀቀኝነት እንዲሰራ በእውነት እንዲሰራ በፍቅር እንዲሰራ ከማድረግ አንጻር እየተሰሩ ያሉ ስራዎች ልዩ ናቸው። ተቋሙን ለሰራተኛም ለግብር ከፋይም ምቹ ከማድረግ አንጻር የተሰሩ ስራዎች ውለት ለመናገር የሚያስመዘግኑ ናቸው። በሀገር ውስጥ ለምተው ስራ ላይ የዋሉ ቴክኖሎጂዎች ጥራት ያለው መረጃ እንዲኖረንም እንደዚሁም በብቃት ሀብት እንድንሰበስብ ትልቁን ድርሻ እየተጫወቱ እንደሆነ መታዘብጭ ይያሉ የልምድ ልውውጦች ተቋማት ልምዶቻቸውን፣ አስተያየቶቻቸውን፣ ያገኟቸውን ትምህርቶችና ምልከታዎችን ከሌሎች ጋር በግልጽ የሚካፈሉበት ይህም ብዙውን ጊዜ ዕውቀትን ለማካፈልና ግንዛቤን ለማጎልበት የሚያግዝ ነው። በርካታ ትሩፋቶች ያሉት የልምድ ልውውጥ የግንኙነት ሁኔታን ሲያጠናክር፣ የመተሳሰብ ስሜትንም ይፈጥራል። በተለይም የሌሎቹን ተሞክሮ በማዳመጥ ተቋማት ጠቃሚ አመለካከቶችንና ግንዛቤዎችን ማግኘት እንደሚችሉ ጥናቶች ያሳያሉ። የገቢዎች ሚኒስቴር ከሰሞኑ ክልሎችን በመጋበዝ የተሰሩ መልካም ተሞክሮዎችን አጋርቷል። በርካታ የለውጥ እንቅስቃሴዎችን ባለፉት ጥቂት ዓመታት ማስመዝገብ የቻለው ተቋሙ በቴክኖሎጂ፣ በሰው ኃይል፣ በምቹ የሥራ አካባቢን መፍጠርና የሕግ ማሻሻያዎች ላይ የተሰሩ አንኳር ተግባራትን ከተለያዩ ክልሎችና ከተማ አስተዳደሮች ለተገኙ የገቢ መስሪያ ቤት ተወካዮች አስጎብኝቷል። ወጥነት የተላበሰ አሰራርን ለመዘርጋት እንዲህ አይነቱ ልምድ ልውውጥ እጅጉን ማስፈለጉን በጉብኝቱ ወቅት ተገልጿል። ክልሎችን ከፌዴራል የገቢዎች ና የጉምሩክ ተቋማት ጋር የልምድ ልውውጥን ማድረግ ያስፈለገበት ምክንያት ሕጎችን እንዴት እናጣጥማለን፣ በሰው ላይ እንዴት እንሰራለን፣ ለተገልጋዮች ምቹ ቦታን ከመፍጠር እና ቴክኖሎጂን አሁን ዘመኑ ዲጂታላይዜሽን ነው። ይህንንም በፌዴራል ደረጃ የሚሰሩትን የተሰሩ ጉዳዮች በደንብ ግንዛቤ ተይዞበት ልምድ ተወስዶበት ከዚህ የተቀዳ ወደታች እንዲወርድ ይፈለጋል። ሀገራችን የአጠቃላይ ኢኮኖሚ የሚያመነጫውን ገቢ በብቃት ለመሰብሰብ የሚያስችለንን አገራዊ የታክስ አሰባሰብ አቅምን በከፍተኛ ደረጃ ለማብቃት ካለው አስተዋጽኦ አኳያ ነው ማለት ነው እንደዚ አይነት መድረኮችን የምናካሄደው። ከዛ ያለፈ ከሆነ ደግሞ በጋራ ተባብረን ደግሞ የህግ ተገኝነት ስርዓትን ስታብቢሊሽ ለማድረግ ለማጠናከር የሚያስችልንን አቅም ለመፍጠር ታስቦ የተዘጋጀ መድረክ ነው ማለት ነው። ከተለያዩ ክልሎች የተውጣጡ የገቢ መስሪያ ቤት አመራሮች በጉብኝታቸው ወቅት እጅግ የተደነቁባቸውን ጉዳዮች ሲገልጹ ከዚህ ቀደም ከሚከናወኑ ተመሳሳይ የልምድ ልውጦች ይሄኛው እጅግ እንደተለየባቸው አንስተዋል። በርካታ ልምድ ሊወሰድባቸው የሚገቡ አሰራሮች እንዳሉም ጠቁመዋል። የቢሮ አደረጃጀቱ ምን ይመስላል? ምን ምን ተግባራት አሉ? ክልሎች ደግሞ ተሞክሮ ወስዶ መቀመር ያለባቸው ከገቢ አሰባሰቡን ለማሳለጥ መጠቀም ያለባቸውን ስራዎች እንዴት መስራት እንዳለብን ልምድ የወሰድንበት ነው። ከዛ አንጻር የገቢዎች ሚኒስቴር እውነት ለመናገር በጣም ከ2011 ጀምሮ እስከዚህ ሰባት ወር ድረስ ያለውን የገቢ አፈጻጸም ስንመለከት በጣም ለውጥ ያለበት ከፍተኛ የሆነ እድገት እያስመዘገበ የመጣ ተቋም ነው። ዋና መስሪያ ቤት እና ሌሎች የገቢ ሰብሳቢ ተቋማት ከፍተኛ ግብር ከፋዎችም እንደዚሁ መካከለኛ ግብር ከፋዎች አካባቢ ወርደን አጠቃላይ የስራ እንቅስቃሴ ለማየት ሞክረናል። እየታዘብኩ ያለሁት በተለይ አጠቃላይ አሰራሮቻችንን በቴክኖሎጂ እንዲደገፍ ለማድረግ እየተደረገ ያለው ጥረት ለሀብት አሰባሰብ ስርዓታችን በከፍተኛ ሁኔታ እንዲያድግ፣ እንደዚሁም ጥራት ያለውን መረጃ እንድናገኝ ትልቁን አስተዋጽኦ ሊያበረክት እንደሚችል ያየሁበት ነው በሀገር በቀል በራሳችን መሪዎች በራሳችን የኢትዮጵያ ልጆች በራሳችን መሪዎቻችን ደግሞ ሰርተው ኑ። ይህንን ነገር እንደዚህ ነው መስራት ያለባችሁ፣ ሰው ኃይል ላይ መስራት ያለባችሁ። ይህንን ነው የቢሮችሁ ለያት ለያት፣ ይህንን ነው መምሰል ያለበት፣ ከሊያውቱ ጀምሮ ማለት ነው እንዴት መቀመጥ እንዳለበት፣ እንዴት መሰራት እንዳለበት፣ ለሰራተኞቻችን እንዴት ምቹ መሆን እንዳለበት እንግዲህ በገቢዎች ሚኒስቴርም በጉምሩክም ያየነው ነገር እውነት ትልቅ ለውጥ ሌሎችም ቢሮዎች በጣም ተሞክሮ ሊሆኑ የሚችል ነው። የገቢዎች ሚኒስቴር ከተቋማት ቅንጅታዊ ስራዎችን የሚሰራ ሲሆን ከእነዚህ መካከል ክልሎችን የሚደግፍበት መንገድ ተጠቃሽ እንደሆነ ይነሳል። ከአቅም ማጎልበት ጀምሮ በተለያዩ ዘርፎች ለክልሎች ከዚህ በፊት ይደረጉ የነበሩ ድጋፎችን የገለጹልን የስራ ኃላፊዎች ግንኙነታችን እጅግ ጠንካራ ነው ይላሉ። ከታክስ ስርዓት ጋር የተያያዙ የሚወጡ ህጎችን እንዲያጣጥሙ ማጣጣም ስንል፣ አንደኛ ህጉን ከዚህ አዶፕት አድርጎ አጣጥሞ ከራሳቸው ቋንቋም ጭምር ተካቶበት እንዲወጣ ይደረጋል። እዛ ላይ ድጋፍ እናደርግላቸዋለን። ሁለተኛ ህጉ ከወጣ በኋላ ተጣጥሞ ተግባራዊ መሆን አለበት። ሌላ ህጉን ብቻ ሳይሆን አጠቃላይ በህጉ ላይ ያለውን ህጉም ሲወጣ የማሳተፍ ጉዳይም ጭምር ነው ማለት ነው። አቅምንም ማጎልበት ማሰልጠን፣ በወጡ ህጎች አስራ ስርዓቶች ላይ አቅማቸውን የማጎልባት የማሰልጠን ጥያቄ የሚያነሱት ግር የሚላቸው ነገሮች ላይ ማብራሪያዎችንም ጭምር የመስጠት በአካል ሄዶ የመደገፍም ጭምር ነው ማለት ነው። የተለያዩ ድጋፎች አሉ። በክልሎችም በፌዴራል በገቢዎችም ከሚሰሩት ስራ በተጨማሪ የክልል ድጋፍ አደረጃጀት ተብሎ በአንድ ዳይሬክተሮች ስር የተቋቋመ አለ። ይሄ የተቋቋመ አካል የአቅም ግንባታዎችን ይሰጣል። ማንኛውንም ድጋፎች በሚጠይቅበት ጊዜ ፈጥኖ የሚደግፍበትና የሚሰጥበት አግባቦች አሉ ማለት ነው። እኛ አሁን ባለንበት ደቡብ ኢትዮጵያ ክልል በተለይ ስድስት የክልል መቀመጫዎች አሉ። አሁን ክልል በስድስቱም ክልል መቀመጫዎች ያሉ የመንግስት አገልግሎት ሰጪ ተቋማት በየወሩ እኛ ጋር ይመጡ ነበር። አሁን በተለይ በኢፔመንትና ኢ ፋይሊንግ ስርዓት እሱን ከፌዴራል ገቢዎች ተገቢውን ድጋፍ ተደርጎልን ባለሙያዎች እንዲሰለጥኑ ተደርጎ እንደዚሁም እንደገና ደግሞ በስድስቱም ማዕከል ያሉ መንግስት ተቋማት ውስጥ ያሉ አስተዳደርና ፋይናንስ ዘርፍ ኃላፊዎች እንደዚሁም የግዢና ክፍያ ላይ ያሉ ዳይሬክቶሬት አስተባባሪዎች እንደዚሁም በተጨባጭ ተግባሩ የሚፈጽሙ ባለሙያዎች ስልጠናዎች እንዲወስዱ ተደርጎ አሁን ላይ ከስድስቱም ማዕከል ወደ እኛም ይመጣ ይል እዛው ባሉበት ቦታ ላይ ሆነው ክፍያ የሚፈጽሙበትን ስርዓት ዘርግተን ከባለፈው ወር ጀምሮ በአካል የሚመጡትን አስቀርተን በሚዘጋጁ ሕጎችና አሰራሮች የባለሙያዎችና የአመራሮችን አቅም ማብቃት ስራ ደግሞ ይህም በስልጠናም በተግባር በሚደረግ የልምድ ልውውጥም የሚታገዝ ስለሚሆን በዚህኛውም አንግል በከፍተኛ ደረጃ እንተጋገዛለን። ሌላው እንግዲህ ከፌዴራል መንግስት በገቢ ክፍፍል ወደ የክልሎቹ የሚሄዱ ገቢዎች አሉ። በአገር ውስጥ ታክስ በኩልም እንደገና በጉምሩክ በኩል ከምሰበሰበው ታክስ ለየክልሎቹ ደግሞ መንግስት በቀመር የሚያከፋፍለው የገቢ ክፍፍል አለ። በዚህም ዙሪያ ያለውን ግልጽ የሆነ አሰራር ላይም መረጃ ለመለዋወጥ የሚያስችል አጠቃላይ እድል ይፈጥራል ማለት ነው እና ዘርፈ ብዙ የሆኑ የመደጋገፎችን የሚፈጥር አቅም ያለው የልምድ ልውውጥ ነው የምናካሄደው። የአቅም ግንባታም የልምድ ልውውጥን በተለያየ ኩነት፣ በተለያየ አግባብ እናከናውናለን። ከዚህ በፊት ከነበረው በጣም በተሻለ መልኩ ቅንጅታዊ አሰራር ከክልሎች ጋር እያደረገ እየመጣ ያለ ተቋም ነው። ከዛ አንጻር ከዚህ በፊት እቅድ ስናቅድ የክልል የፌዴራል ተብሎ ለየብቻ ነው። እንደ ሀገር ያለንን አንድ ላይ አምጥቶ የማቀድ ለዛ እቅድ ደግሞ በጋራ ተረባርቦ የመስራቱ ባህል አልነበረም። ስለዚህ ያንን አሁን ዘንድሮ ላይ የአንድ ነጥብ አምስት ትሪሊየን እቅድ ግብ ለማሳካት በተደጋጋሚ መድረኮችን ፈጥረናል። ለዛም የሚሆኑ ድጋፍና ክትትል የግምገማ ስርዓት የሪፖርት ስርዓቱን በጣም እያዘመነ መጥቷል። ከዛ አንጻር ከቴክኖሎጂ አንጻር ቴክኖሎጂን ከማዘመን አንጻር ኢንፍራስትራክቸሩ ክልል በራሱ እንኳን ቢያሟላ ስልጠናዎችን ባለሙያን እዚህ አምጥቶ ላብራቶሪ፣ የአይቲ ላብ አስገብቶ የማሰልጠን ታች ድረስ ደግሞ የድጋፍና ክትትል የስራ ላይ ድጋፍ አይቲዎች እያደረጉ ያሉበት መንገድ በጣም የሚመሰገን ነው። በእኛው በራሳችን በፌዴራል ገቢዎች በጀት ፍላጎታቸው ይለይና በተደራጀ መልኩ ስልጠና ለባለሙያዎቻቸውም ጭምር ለአመራሮቻቸውም ጭምር ይሰጣል። ሁለተኛ የባለሙያዎች የኤክስፐርቲዝ ድጋፍ ነው የምናደርገው። ብዛት ያላቸውን ባለሙያዎቻቸውን ለማሰልጠን ሲያስፈልግ ደግሞ የእኛ ባለሙያ ከዚህ እዛ ድረስ ሄዶ ስልጠናውንም ጭምር የምንሰጥበትም ጭምር ይሆናል ማለት ነው። ያን ብቻ አይደለም። የገቢውን አቅም አሟጦ እንዲሰበስቡ ከማድረግ አንጻር ይሄም አሁን የተጀመረው ምንድን ነው የጋራ መድረኮችን እየፈጠር ገቢ አቅማቸው ምንድን ነው የሚለውን ነገር አሟጦ እንዲያዩ ድጋፍ የሚደረግበትና እቅድ አውጥቶ ያንን እቅድ እንዲተገብሩ የጋራ አድርገን የምንሄድበት የምንደግፍበት ከዛም ደግሞ አፈጻጸማቸውንም በጋራ እያገማገምን ክፍተቱን እየለየን ያንን ክፍተት እየሞላን እየተማማርን የምንሄድበት ሁኔታዎችን ነው ማለትም እየፈጠርን ያለ ነው። የተደረገውን የልምድ ልውውጥ ለማስፋት አስፈላጊነቱ አያጠያይቅም የሚሉን የልምድ ልውውጡ ተሳታፊዎች የገቢዎች ሚኒስቴር ይህንን ድጋፍ እና ክትትሉን በተለያዩ ዘርፎች አጠናክሮ መቀጠል እንዳለበት ተሳታፊዎቹ አጽንኦት ሰጥተውበታል። ይህን ልምድ ማስፋት ያስፈልጋል። እርግጥ ክልሎች ተደጋጋሚ ይመጣሉ፣ ግን የሚመጡት የሚልኩት ባለሙያ ነበር። አሁን ግን አመራሩ ይህን ልምድ ልውውጥ አድርጓል። በፌዝ በፌዝ ቢሆን እላለሁ። ቀጥሎ ያላዩት በየአቅማቸው ስራ ሂደቶችም እንደዚሁ ኬስቲሞች ወይም ቡድን መሪዎችም እንደዚሁ የሆኑ ባለሙያዎችም እንደዚሁ የሚጭረው ነገር አለ ማለት ነው። ይህንን የሚጭረውን ነገር ለማምጣትና ወጥ የሆነ ግንዛቤ እንዲኖር፣ እውቀት እንዲኖር ደረጃ በደረጃ ይህንኛው ነገር ቢቀጥል የሚል ነገር አለ። በድጋፍም በቅንጅትም በጋራ የተጀመሩ ስራዎች መቀጠል አለባቸው። ህገወጥነት ላይ በጋራ የተጀመሩ ስራዎች መቀጠል አለባቸው። ሌላኛው ደግሞ የገቢ አሰባሰብ ስርዓቱ ከፌዴራል ጀምሮ እስከ ታችኛው ታክስ ማዕከል ድረስ ወጥ የተቀናጀ መሆን አለበት። ትክክል ነው። ፌዴራል የራሱን የሆነ ሪፎርም ሰርቶ የሰራተኛ አስተዳደር ደንቦች አሉት። የራሱ አከፋፈል ስርዓት ከአለባበስ ጀምሮ እንደ ፌዴራል ያሉ ነገሮች እንደ ሀገር እስከ ክልል ድረስ ወጥ የሆነ የክፍያ ስርዓት፣ ወጥ የሆነ የገቢ አሰባሰብ ስርዓት፣ ወጥ የሆነ የአገልግሎት አሰጣጥ ስርዓት እንዲኖር ደግሞ ቀሪውን ጊዜ አብረን በጋራ ብንሰራ ለውጥ ማምጣት ስለምንችል ይሄ የአሰራር ስርዓቱ ከላይ ጀምሮ እስከ ታችኛው ድረስ ተናባቢ ቢሆን እኔ ከጥሩ ለውጥ ይመጣል ብዬ አስባለሁ። ቴክኖሎጂዎች በእኛው ሰዎች እየለሙ መሆናቸው ትናንት ከተለያዩ አገር ከህንድ፣ ቻይና፣ አውሮፓ ወዘተ እነዚህና መሰል እንትኖች በምንፈልገው ደረጃ እንትን ሊለው አይችሉም። ያው ቅድሞ ብዙ ቅድመ ሁኔታዎች ያሉባቸው ናቸው። በምንፈልገው መጠን መረጃዎችን ተጠቅመን ውጤታማ እንድንሆን ብዙ ይፈልጋል ብዬ አላስብም። ብዙ ርቀት ከሄድ ከኋላ በሆነ አግሪመንት እንትን የለፋ ብዙ ያወቀው ነገር ወደ ኋላ የሚመለስበት አይነት አግባብ ነበር። አሁን ግን በተለይ በሀገር ልጆች እየለሙ ያሉ ቴክኖሎጂዎችን ተጠቅመን አሰራሮቻችንን ቀልጣፋ ለማድረግ እየተደረገ ያለው ጥረት በጣም ተስፋ ሰጪ ነው ብዬ ነው መወስደው። በዚህ አጋጣሚ ሁለቱንም ጉምሩክ ኮሚሽንንም የገቢዎች ሚኒስቴር መስሪያ ቤትንም ከልብ ነው አመሰግነ የገቢዎች ሚኒስቴርም ይሁን ጉምሩክ ኮሚሽን ለክልሎች የሚደረጉ ድጋፎች እንደሚቀጥሉ፣ እንዲሁም ተከታታይነት ባለው ሁኔታ ግንኙነቱ እንደሚቀጥል በምላሻቸው ጠቅሰዋል። የክፍያ ስርዓቱንም በኦንላይን የማድረግ ስራዎች፣ የገቢዎች ሚኒስቴር ይህንን ፕላትፎርሞችን እየተጠቀመ ነው ያለው። እነዚህን ነገሮች በደንብ አይቶ ግንዛቤ ይዞበት እነሱም አፕሪሼት እንዲያደርጉ ነው ወደ ታች አፕሪሼት ተደርገው ተግባራዊ እንዲያደርጉ ይገዛ ይሰጣቸዋል። እዚ ጋር ያ ያሉ ማለት ነው የሚያዩት ጉዳይ እዛ ወደ ታች ቢወርድ እና እነሱ ጋም ተግባራዊ ቢደረግ ትልቅ ለውጥ ያመጣል። ተከታታይ የሆኑ የጋራ አቅሞችን ለመገንባት ያው ግንባር ቀደም ሮል መጫወት አለብን። በጋራ ደግሞ ይህንን ማሳደግ ይጠበቅብናልና በእኛ በኩል የታክስና የጉምሩክ የልህቀት ማዕከላትን መገንባት ጀምረናል። ይሄ የተሻለ ዴሊቨሪ ያለውን አመራርና ፈጻሚ በክህሎት፣ በስነ ምግባር፣ በኮምፒቴንሲ፣ በአጠቃላይ በአገልግሎት አሰጣጥ የተደራጀ ስብዕና ያለውን ባለሙያና አመራር አጠቃላይ ደግሞ አጠቃላይ አሰራርን በዚህ ደረጃ የማብቃት በሂደት ደግሞ የመገንባት ስራዎች መሰራት አለብን ብለን እየሰራን ስለሆነ በእነዚህ ሁሉ ላይ ቀጣይነት ያለው የጋራ ስራ ነው የምንሰራው። መደጋገፋችን በከፍተኛ ደረጃ ይቀጥላል ብዬ ነው የማምነው። የዝግጅት ክፍላችን በልምድ ልውውጡ ወቅት ባደረገው ምልከታ በጉምሩክ ኮሚሽን እና በገቢዎች ሚኒስቴር ያለው በቴክኖሎጂ ስራዎችን የማዘመን በተለይም የአሁናዊ ሪፖርትና ሁነት መከታተያ መንገዶች የሚበረታቱ መሆናቸውን ተገንዝቧል። የገቢዎች ሚኒስቴር ቅርንጫፎቹ የሚሰሯቸውን ስራዎች እና በጉምሩክ ኬላዎች ያሉ ቁጥጥሮችን በአንድ ስክሪን መከታተል ላይ የተሰሩ ስራዎች ሀገራችን ወደ ዲጂታል ለመሸጋገር የምታደርጋቸውን እንቅስቃሴዎች የሚያመላክቱ መሆናቸውን ታዝበናል።